የትግል ትዝታ ትረካና ድርሰት ሳላይህ አለማየው የትግል ትዝታ። ካለፈው የቀጠለ በዓለም አቀፍ የተባበሩት መንግስታት ሰብአዊ መብት ተሟጋች ድርጅት አማካኝነት ስምምነት ላይ ተደርሶ በምርኮ ላይ የሚገኙ እስረኞች ሲመለሱ ከእጅ ጣት ቁጥር ላላነሰ ዓመት ታስሮ ከቆየበት ግዞት ሲላቀቅ ሲቃይ የተናነቀው የደስታም ባነባ። አምስት ዓመት በትግል አምስቱን ዓመት ደግሞ በምርኮ አሳለፍ። በድምሩ እንደ ቀልድ አስር ዓመታት ተቆጠሩ። ይህ ከዕድሜው ላይ የሚቀነስ የባከነ ጊዜ ነው። ከቀናት በፊት አዲስ አበባ ኢትዮጵያ ቦሌ አውሮፕላን ማረፊያ ደርሶ ገና ሲወርድ የጉዞ ሻንጣውን ከትከሻው እንዳነገበ በእጁ ጣት ከደረቱ ላይ የመስቀል ቅርጽ እየሰራ ከአስፓልቱ በአፍጢሙ ተደፍቶ መሬቱን ሳመ። ከአንገት ቀና ብሎ የምብርክ ሄደ። ለአገሩ ምድር ያበቃውን የኢትዮጵያን አምላክ አመሰገነ። አሁን ላይ ያ ሁሉ የደስታ ስሜቱ ተቀይሮ ባዘን ድባብ ተሞላ። ከቀናት በፊት ለትውልድ ሀገሩ ያበቃውን ፈጣሪ ያማረረ ምን ነው ምን ነው ምን ነው ምን አረኩህ እያለ ሲኮን ተደመጠ። ከወይዘሮ ዘነቡ ቤት ከወጣ በኋላ ባይሮቄት የጥንት መኖሪያውን ገልመጥ እያደረገ በሰጡት መረጃ ታግዞ ወደ ተባለው ስፍራ መራ። ለአስር ዓመታት የተለያትን የትውልድ ሀገሩን በስስት እና በናፍቆት ስሜት እንደተዋጠ ዙሪያ ገባውን ተመለከተ። ነርሱ ወላጅ እናትና እናት ሀገር አንድም ሁለትም ናቸው። በዚህ የተነሳ ደጋግሞ በያያት አልጠገባ ለችው የደቡብ ምዕራብ ኢትዮጵያ የክልል ከተማ የቤንች ሸኮ ዞን ርዕሰ መዲና ሚዛን አማን ከተማ እንደ ሀገር ጎብኚ ግራ ቀኙን የማተረ አንዳንዴም ቁም እያለ የመሃል አደባባይን አለፈ። ከገመተው ከፍታ አድጋ ከጠበቀው በላይ በልጽጋ ነበር የጠበቀችው ሚዛን ከዚህ በፊት ሊወርቁ ያዘመሙ ያረጁ መኖሪያ ቤቶች ተነስተው በምትካቸው አዳዲስ ህንፃዎች ተገንብተዋል። ሁለተኛ ደረጃ የአስፓልት መንገድ ንጣፍ፣ የሽሮ ፍሰስ ሆኖ በመለስተኛ ውበት የውበት ቅብ ተጎናጽፈው ይስተዋላል። የለውጥ አየር ሸተተው። ለመስፍን ወላጆቹ በሞት ከተለዩት በኋላ ነው ከደጊቱ ጋር ተገናኝተው የተዋወቁት። ማርት ደርሱ እነጨለመ አንጋጦ የሚመለከተው ግዙፍ ሰማይ የእሱን ጩኸት ልመናና ጽሎት እንደማይቀበል እንደማይሰማ ሆኖ በሚሰማ ወቅት ሌጣ በነበረበት የብቸኝነት ዓመት ከድቅድቁ ጽልመት ስለ ታምካራ መንጭቃ